የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በመጪዎቹ ቀናት ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ መንግስት ፕሬዝደንት ለማድረግ ከውሳኔ መደረሱ ተረጋገጠ። ብልጽግና አባላቱን የሚሆን ሰራዊቱን በትግራይ ክልል እንደማያስገባም ተሰምቷል። የአቶ ጌታቸው ረዳ የስልጣን ዘመንና ኃላፊነት ማብቃቱ እንዲነገራቸው ጠቅላይ ሚኒስትር አብይ አህመድ ማዘዛቸውም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በሌላ ዜና ጀነራል ታደሰ ወረደን ፕሬዚደንት ለማድረግ የሚሻሻለው አዋጅ ነገ ይጸድቃል ተብሎ ይጠበቃል። የሚኒስትሮች ምክር ቤት ደግሞ ጀነራሉ የሚሾሙበትን ደንብ በመጪው አርብ ያወጣል ተብሏል። ይህንንም ይዘናል። በአማራ ክልል ርዕሰ መዲና ባህር ዳር የቦምብ ፍንዳታ መድረሱ ተሰምቷል። ይህ የተፈጸመው ከንቲባው ከተማዋ ፍጹም ሰላማዊ ትሆናለች ባሉ ማግስት ነው። ይበንዴ እንዳለ እስካሁን የተጀመረ አንዳች ድርድር የለም ሲል ካውንስሉ አሳውቋል። እንመለከተዋለን የኦሮሞ ነጻነት ሰራዊት ድርጅቱ ብልጽግና ላይ ያወጀውን ጦርነት እንደሚደግፍ ይፋ አደረገም ኦብነግ የአስመራውን ስምምነት ጥሷል ያለው አገዛዙ ላይ ትግል ማወጁን መግለጹም የሚዘነጋ አይሆንም ሌላኛው መረጃችን ነው የብልጽግናው መንግስት ለጦርነት አጋሩ የተባበሩት አረብ ኤምሬቶች ሲል በኢትዮጵያ ዜጎችን ማሰሩ ታወቅም። የፌዴራል ፖሊስ እነዚህን ሰዎችን ለዱባይ መስተዳደር አሳልፎ በሚሰጥበት ሁኔታ ላይ መምከሩም ታውቋል። እንቃኘዋለን። ዶናልድ ትራምፕ ተናድጄ ባለሁ ያሏቸው ቭላዲሚር ፑቲን ለመነጋገር በራቸው ክፍት መሆኑን አሳወቁ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ጊዜ ይሁንላችሁ። በመጮች ቀናት ጀነራል ታደሰ ወረደን የትግራይ ክልል ግዜ መንግስት ፕሬዝደንት ለማድረግ ከውሳኔ መደረሱ ተረጋገጠ። ብልጽግና አባላቱንም ሆነ ሰራዊቱን በትግራይ ክልል እንደማያስገባም ታውቋል። ጠቅላይ ሚኒስትር አቤ በትግራይ ውስጥ እንዲከናወን እፈልጋለሁ ያሉት ነጥብ ለእጩ ፕሬዝደንቱ መናገራቸውን ምንጮች ለጣቢያችን ተናግሯል። መከተል ፕሬዝደንቱ ማን ሆን የሚለውና የጊዜ መንግስቱ አወቃቀርም ከስምምነት ተደርሶበታል ተብሏል። የአቶ ጌታቸው ረዳይ ስልጣን ዘመንና ኃላፊነት ማብቃቱ እንዲነገራቸውም ጠቅላይ ሚኒስትሩ ማዘዛቸውን ሰምተናል። በኢሜይል ፕሬዚደንት ለመምረጥ ማስታወቂ ያወጡት ጠቅላይ ሚኒስትር ዐቢይ ትግራይ ክልል ጊዜያዊ መንግስትን ለማቋቋም የሚደረገውን ጥረት ለማስተጓጉል እየሞከሩ ነው በሚል መነጋገሪያ መሆናቸው አይዘነጋም። ይሁን እንጂ ይህንን የኢሜይል ጥቆማ ከማውጣታቸው በፊት የሚሆን በኋላ ሌትናንት ጀነራል ታደሰ ወረደን ፕሬዚደንት ለማድረግ መስማማታቸውን የገለጹልን የቤተ መንግስቱ ምንጮች ባሳለፍ ነው ሳምንት መጨረሻ በአዲስ አበባ በጉዳዩ ላይ ምክክር መደረጉን አብራርተውልናል። ጀነራል ታደሰ ወረደ ጠቅላይ ሚኒስትሩን ጨምሮ ከአራት ብልጽግናዎች ጋር ማለትም ከፊልድ ማርሻል ብርሃኑ ጁላም፣ ከአቶ ሬድዋን ሁሴንና አብርሃም በላይ ጋር የተወያዩ ሲሆን በመጪዎቹ ቀናት አዋጅ ተሻሽሎ የክልሉ ጊዜያዊ መንግስት ለአንድ ዓመት እንዲቆይ እንዲደረግና የመስተዳድሩ ፕሬዚደንትም ጀኔራል ታደሰ ወረደ እንዲሆኑ ከስምምነት ተደርሷል ሲሉ ገልጸውልናል። በጊዜያዊ መንግስቱ ውስጥ ብልጽግና የመግባት ፍላጎት የሌለው መሆኑን ጠቅላይ ሚኒስትሩ አብራርቷል ያሉት ምንጮቹም ሰራዊታቸውም ወደ ትግራይ ክልል እንዲገባ እንደማይፈልጉ ስለመግለጻቸው ነው የተነገሩ ይሁን ፈረንጅ ጊዜያዊ መንግስቱን ሀምሳ በመቶና ከዛ በላይ በሆነ ቀመር ህወሀት እንዲቆጣጠረው ፍላጎት የሌላቸው ጠቅላይ ሚኒስትሩም ምክትል ፕሬዚደንቱ ከህወሀት ቢሆን ተቃውሞ እንደሌላቸው ተናግረዋል ሲሉ ምንጮች የገለጹ ሲሆን የትግራይ ሰራዊትና ጊዜያዊ መንግስቱ የሚኖራቸውን ግንኙነት በማስመልከትም አስተያየት ሰጥተዋል ሲሉ አክሏል። ሰራዊቱ በጊዜያዊ መንግስቱ ውስጥ ያለው ሚና እንዲቀነስና ተጽዕኖ ፈጣሪነቱ እንዲገደብ ፍላጎታቸው መሆኑን የገለጹት አብይ ቲዲኤፍ በሂደት ትጥቅ እየፈታ እንዲበተን የሚደረግ መሆኑን በማስታወስ አሁን በሚዋቀሩ መንግስት ውስጥ ከዚህ ቀደም እንደነበሩ ያለ ድርሻ እንዲኖሩ ባይደረግ ምርጫቸው መሆኑን አብራርተዋል ተብሏል። ብልጽግና ወደ ትግራይ ክልል ሰራዊቱን የሚሆን በሚመሰረተው መንግስት ውስጥ ተወካዮችን የማስገባት ፍላጎት እንደሌለው በአጽንኦት ያብራሩት ጠቅላይ ሚኒስትሩም የፌደራል መንግስቱ አጀንዳዎች ግን በክልሉ እንዲተገበሩ ያላቸውን ፍላጎት ስለማብራራታቸውም ነው የሰማ ነው። እነዚህ አጀንዳዎች ምንድናቸው ያልናቸው ምንጮቹ ሽግግር ፍትህ የብሔራዊ ምክክር ኮሚሽኑ ስራዎችና መሰል ብልጽግና ወለድ ጉዳዮች መሆናቸውን ገልጸዋል ያሉ ሲሆን የቀደመው መንግስት የፕሬዝደንቱ ጽህፈት ቤት ደካማ እንደነበር በማንሳት የጀነራል ታደሰ ወረደ ቢሮ ግን ከዚህ የበለጠ ጠንካራ እንዲሆን ፍላጎታቸው ስለመሆኑ ማብራራታቸውን አክሏል። የአቶ ጌታቸው የስራ ዘመን ማብቃቱንና እርሳቸውም ከጊዜ መንግስቱ ኃላፊነት መነሳታቸው እንዲነገራቸው ለአቶ ሬድዋን ሁሴንና ለአብርሃም በላይ መመሪያ ተሰጥቷል ሲሉም ገልጿል። ለጌታቸውና እርሱን ተከትለው እዚህ ለመጡ ሰዎች የስራ ዘመን መሆናችሁ አብቅቷል ብሏችሁ ነገሯቸው ሲሉ አዘዋል ነው ያሉን። የሚቋቋመውን ጊዜያዊ መንግስትን በማስመልከት ከጀነራል ታደሰ ወረደ በኩል የተሰነዘረ ሀሳብ ስለመኖሩ ምንጮቻችን ጠይቀን ጀነራሉ የሚመሰርቱት መንግስት የሚሾሙ ግለሰቦችን ማንነትና አወቃቀሩን ወስደው ማብራራታቸውን ነግረውናል። በዚህም መሰረት በቀደመው ጊዜያዊ መንግስት ስር የነበሩት የሴክሬታሪያ ጽፈት ቤቶች እንደሚታጠፉና ፕሬዚደንት፣ ምክትል ፕሬዚደንቶችና ቢሮዎች ብቻ እንደሚኖሩት ገልጸው የሰዎቹ ምደባን ብቃትንም፣ ሙያን፣ እውቀትንና ልምድን ብቻ ግምት ውስጥ ያስገባ እንደሚሆን ስለ ማብራራታቸው ጠቁሟል። በዚህ መመዘኛ መሰረት አቶ ጌታቸው ረዳ ጊዜያዊ መንግስት ውስጥ የነበሩ ሰዎችን ጭምር እንደሚሾሙና ከነዚህ ውስጥም በአሁኑ ወቅት በአዲስ አበባና በአፋር ክልል የሚገኙ ሰዎችን በስም ጠቅሰው አንስተዋል ሲሉም ነግረውናል። ጀነራል ታደሰ በስም የጠቀሷቸው እነዚህ ሰዎች እነማናቸው የሚለውን ጥያቄ ከመመለስ የተቆጠቡ አንድ ምንጭ የተሻለ የስራ አፈጻጽም የነበራቸው ሰዎችን እንደሚመልሱ መናገራቸውን በመጥቀስ አልፈውታል። የፖለቲካ ሹመትን ከግምት ውስጥ የማስገባት ግዴታ እንደማይኖሩበት ደጋግ ተጠቅመው ተናግረዋል የተባሉት ጀነራል ታደሰ ወረደም ምክትል ፕሬዚደንቱ ከህወሀት እንዲሆን ተስማምተው የምክትሎቻቸውን ጨምሮ ሌሎች የካቢኔ አባላትን እስከ መጪው ረቡዕ ድረስ ለጠቅላይ ሚኒስትሩ ሰርተው እንደሚያቀርቡ ተናግረዋልም ነው የተባሉም። ጠቅላይ ሚኒስትር አብይ አህመድም በመጪዎቹ ቀናት አዋጅ ተሻሽሎ የጀኔራሉ ሹመት ይፋ እንደሚደረግ ስለመናገራቸው ምንጮቹ ገልጿል። ህወሀት ሰሞኑን ባወጣው መግለጫ ጀኔራል ታደሰ ወረደ የትግራይ ክልል ጊዜ መንግስት ፕሬዚደንት እንዲሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት ደርሻለሁ ሲል መግለጫ ማውጣቱ የሚዘነጋ አይሆንም። በአማራ ክልል ርዕሰ መዲና የቦምብ ፍንዳታ መድረሱ ሰምቷል። ይህ የተፈጸመው ከንቲባው ከተማዋን ፍጹም ሰላማዊ አደረግናት ባሉ ማግስት ነው። ይህ በእንዲህ እንዳለ እስካሁን የተጀመረ አንዳች ድርድር የለም ሲል ካውንስሉ አሳውቋል። የክልሉ ርዕሰ መዲና ባህር ዳር በጦርነቱ ተደጋጋሚ የቦምብ ፍንዳታዎች ያጋጥሟትና ጉዳትም የተስተናገደባት እንደሆነ የሚታወቅ ነው። ከቅርብ ጊዜ ወዲህ ደግሞ እየተሻሻለ መምጣቱ ሲነገር የሚሰማ ሲሆን የብልጽግናው ባለስልጣናት ወደ ከተማዋ እየተጓዙ ፍጹም ሰላማዊ ስለመሆ እንደሆነ ደጋግመው ሲናገሩ ተስተውሏል። ትናንት በኢድ አልፈጥር በዓል ላይ ከንቲባው ባደረጉት ንግግር ምንም የፀጥታ ችግር ሳያጋጥም ዘልቀናል ሲሉ ተደምጠው ነበር። አንድም ቀን በጸጥታና በሰላም ችግር ሳንታወቅ አመቱን ሙሉ ልማታችንን እያካሄድ ከተማችንም ከባለፈው እያማረባት እየፈካች የመጣችበትን ሁኔታ መፍጠር ችለናል። ዛሬ ደግሞ በከተማ የቦምብ ፍንዳታ መድረሱ ተሰምቷል። ሁለት ተከታታይ ፍንዳታዎች ደርሰዋል የተባሉት ደግሞ አልዋቅ ተብሎ በሚጠራው ሆቴል አካባቢ ነው። ይሁን እንጂ ጥቃት የሰብአዊ ጉዳት ስለማድረስ አለማድረሱ የታወቀ ነገር የለም። አሁንም የሰብአዊ ጉዳት እያስከተሉ የሚገኙ ውጊያዎችና የሚፈጸሙ ጥቃቶች ግን እንዳሉ ናቸው። በሰሜን ሸዋ ዞን ሬማም፣ በምዕራብ ጎንደር ሙሴ ባምብ፣ በጎጃም ቀጠና ጎንቻ የደረሱትም ለአብነት ይጠቀሳሉ። ከሰሞኑ በፋኖ ኃይሎችና በብልጽግናው መንግስት መካከል ሊደረግ በሚችል የድርድር ሁኔታ ላይ የሰላም ካውንስል የተሰኘው ተቋም መግለጫ ማውጣቱም የሚታወስ ነው ይህም በየትኛውም ሀገር በአውሮፓን ቢሆን ድርድር እንዲከናወን እናደርጋለን የፋኖ ኃይሎችን ምላሽ እንሰጣችኋለን ብለውን እየጠበቅናቸው ናቸው ነው ሲላሳውቆ ነበር ዛሬ ደግሞ ይህ የአማራ ክልል የሰላም ካውንስል በካውንስሉ እውቅና ያለው የታቀደም ይሁን የተጀመረ የሰላም ድርድር የለም ሲል ይፋ አድርጓል። ጠቅላይ ሚኒስትሩ ከቀናት በፊት በፓርላማ ውሏቸውም ይሁን ከወራት በፊት በተመሳሳይ እየተደራደሯቸውና እየተነጋገሯቸው ያሉ ቡድኖች በአማራም በኦሮሚያም ክልል እንዳሉ መግለጻቸው የሚዘነጋ አይሆንም። የአማራ ክልል የሰላም ካውንስል ደግሞ በፋኖ ኃይሎችና በፌደራል መንግስት መካከል በአውሮፓ የሰላም ድርድር ለማድረግ መታሰቡን የሚገልጹ ሀሳቦችን እንደማያውቃቸው አሳውቋል። የካውንስሉ ሰብሳቢ አቶ የአየር አድ በለጠም ከአንድ ሳምንት በፊት ይህንን ተናግረው እንደነበር ግን የሚዘነጋ አይሆንም። አሁን ደግሞ ሰብሳቢው ካውንስሉ ሁለቱን ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ እንደሚገኝ የገለጹ ሲሆን፣ ይሁን እንጂ በዚህ ሰዓት ምንም አይነት የተጀመረ ድርድር የለም ብለዋል። ወደ ድርድር ለመግባት በርካታ የሚያስፈልጉ ሂደቶች መኖራቸውን ያነሱ ሲሆን የዓለም አቀፉ ማኅበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለም ስምምነት የተጀመረበት አካሄድ ግን የለም ሲሉም ነው የገለጹት። ካውንስሉ መንግስትም ይሆን የፋኖ ኃይሎች በራሳቸው በፈለጉት ቦታና አደራዳሪ እንዲደራደሩ ግፊት ሲያደርግ መቆየቱን ገልጸው፣ በዋናነት ግን ውይይትና ድርድር ከተካሄደም በአፍሪካ ሕብረት አሸማጋይነት የሚደረግ ስምምነት የተሻለ እንደሚሆን ጥቆማ ሰጥቷል። የብልጽግናው ሹማምንት ይህንን የሰላም ካውንስል አንድ ሰሞን የፕሮፓጋንዳ አንዳንዳ ፍጆታቸው አድርገው ሰንብተው የነበረ ቢሆንም በኋላ ላይ ሽፍታን ከመንግስት እኩል አድርጎ አቅርቦ በየኢምባሲው የሚዞር በሚል ሲፈርጁት ተስተውሎም ነበር። የፋኖ ኃይሎችም ካውንስሉን የፖለቲካ ደላላ ሲሉት እንደነበር የሚዘነጋ አይሆንም። ልክ ቪዛ ፈልገን ወይ ቪዛ አጥን ትግል የምንመራ ይመስል አውሮፓ መሄድ ይችላሉ አሜሪካ መሄድ ይችላሉ። እሱ አይደለም ጉዳዩ። ምን ዓላማ ይዘን ተነሳን? ምን ለማድረግ የሚዋጋን አካል ፈቅዷል? በእርግጥሳ ዐቢይ አህመድ ፈቃደኛ ነው ወይ? አማራን ጥያቄ ለመመለስ ዝግጁ ነው ወይ? አሁን ከቅዠቱ ወጡ ወደ እውነቱ ይመጣሉ ወይ? እሱ ነው ዋነኛ መመዘኛው መሆን ያለበት። እና በአንድ በኩል ምንም አይነት ኮሚኒኬሽን የለንም ከኛ ጋር ሰላም ካውንስል ከሚባለው አካል ጋር ያደረግነው ኦፊሻልም ኢንፎርማልም የሆነ ውይይትም ሆነ ንግግር የለም። ይሄ የማላገጥ ስራ ነው እየሰሩ ያሉት። የኦሮሞ ነጻነት ሰራዊት ድርጅቱ ብልጽግና ላይ ያወጀውን ጦርነት እንደሚደግፍ አሳወቀም። ኦብነግ የአስመራው ስምምነትን ጥሷል ያለውን አገዛዙ ላይ ትግል ማወጁን መግለጹ የሚታወስ ነው። በሊቀመንበሩ በኩል ላወጀው ለዚህ ጦርነት ወጣቶች፣ ሀገር ሽማግሌዎችና ዓለም አቀፉ ማህበረሰብ በሚል ጥሪ አቅርቦም ነበር። ኦብነግ ከሁሉም አገዛዙን ለመጣል ከሚታገሉ ከተጨቆኑ ሌሎች ኢትዮጵያውያንና ከአለም ጋር በመሆን ለመስራት ቁርጠኛንን ሲል መግለጹ አይዘነጋም። ይህንን ተከትሎ የድጋፍ መግለጫ ከኦሮሞ ነጻነት ጦር በኩል ተሰራጅቷል። የነጻነት ጦሩ የኦሮሞና ሶማሌ ህዝብ ጥብቅ የሆነ ትስስር ላቸው፣ የሁለቱ ህዝቦች ወዳጅነት በጋራ ትግል አላማዎች ጭምር የሚገለጽ ነው ሲል ነው የገለጹም። ይህም ጭቆናዎችን በመታገል ነው፣ ወደፊትም በጋራ ነጻነትና ዴሞክራሲን ለህዝባችን እናመጣለን ሲል ያትታል አሁን ኦብነግ ያሳለፈው የትግል ውሳኔ ጎን እቆማለሁ ሲል የገለጸው ኦላ ከዚህ ሁሉ ድጋፋችን ጋርም ቢሆን ግን በሰሞነኛው መግለጫ ላይ የተነሱናም የነጻነት ሰራዊቱ የተሳሳቱ ያላቸውን ገለጻዎችን ግን ዘርዝሯል። ኦብነግ በትናንት መግለጫው አሁን የሀገሪቱን ስልጣን የተቆናጠጡ ከኦሮሞ ህዝብ የወጡ ሹማምንት የረጅም ጊዜ የትግል አጋራቸው እኛ ላይ ዞሩብን የሚል ሲሆን አሁን ተጽዕኖ እስከተውናል መሬትና የተፈጥሮ ሀብታችንንም ወሰዱ። ከዚህ በላይ ምን መዋረድ ይመጣል ሲል አብራርቶም ነበር የኦሮሞ ነጻ ሰራዊት ማስተካከያ በሚል የገለጸውም ከዚህ የኦብነግ መግለጫ ክፍል ጋር የተያያዘውን ጉዳይ ነው። ቀዳሚው ኦሮሞና አገዛዞን አንድ አድርጎ መግለጽ እንደማያሻ የጠቀሰበት ነው። ይህ የኦሮሞ ህዝብን ለመበዝበዝ ሳይመረጥ የተቀመጠ ስብስብን የኦሮሞ ተወካይ አድርጎ ማቅረብ ከነባራዊ ሁኔታው ጋር አብሮ የሚሄድ አይደለም ያለው የነፃነት ጦሩ ይህ አገዛዝ የመጀመሪያውን የሀገር ውስጥ ጦርነት ያስጀመረው ከስድስት ዓመታት በፊት በኦሮሞ ህዝብ ላይ ነው ሲልም ያክላል። እናም ስርአቱን የዚህ ጦርነት የከፈተበትን ህዝቦ ወኪል አድርጎ ማቅረብ ራሱ ስርዓቱን መጥቀም ነው ሲልም ያብራራል። በጋር አገዛዙን ለማስወገድ የሚደረገውን ጥረት ልዩነት በመፍጠር የሚያደናቅፍ ይሆናል። እናም ይህንን ርማት ውሰዱልን እያል ይህንን ኦህዴድ መር አገዛዝ ለማስወገድ በሚደረገው ትግል የማይታጠፍ ድጋፋችን አይለያችሁም ሲልም ያክላል። ይህ ኦህዴድ መር ሲል የነጻነት ጦሩ የጠራው አገዛዝ በኦሮሞ ህዝብ ትግል ሳይሆን በኦሮሞ ህዝብ ጭቆና ወደ ስልጣን የመጣ መሆኑንም አንስቷል። በሶማሌ ክልል ኦብነግ ወደ ትጥቅ ትግል እንዲገባ በተወካዮቻቸው አማካኝነት ጉትጎታን ሲያደርጉ የከረሙት የሶማሌ ክልል ርዕሰ መስተዳደሩ ሙስጠፋ መሐመድ ለመገናኛ ብዙሃን ደግሞ በክልሉ ሰላምና ጸጥታ ቢሮ በኩል የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውቅ ኃይል አይፈልግም ሲሉ ማስነገራቸው የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድም ከጥቂት ወራት በፊት ወደ ሶማሌ ክልል ተጉዘው የጦርነት ምድር እንዳታደርጉ የሚል ንግግር አድርገው እንደነበር የሚዘነጋ አይሆንም። ጀነራል ታደሰ ወረደን ፕሬዚደንት ለማድረግ የሚሻሻለው አዋጅ ነገ ይጸድቃል ተብሎ ይጠበቃል። የሚኒስትሮች ምክር ቤት ደግሞ ጀነራሉ የሚሾሙበትን ደንብ በመጫረብ ያወጣል ተብሏል። በክልሎች የሚቋቋም ጊዜ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል ሆኖ የተዘጋጀው አዋጅ በ1995 ዓ ም የወጣውን የሚሽር ነው። ከሃያ ሁለት ዓመታት በፊት የወጣው አዋጅ የፌደራል መንግስት በክልሉ ውስጥ የጸጥታ መደፍረስ ሲያጋጥም፣ በዚህ ጊዜም የፌደራል መንግስት አልቃ ገብነት እንዲኖረው የክልሉ መንግስት ጥያቄ ሲያቀርብ በክልል ውስጥ የሰባዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥሩ ስር መዋል ሳይችል ሲቀር በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የፌዴራል መንግስት ጣልቃ ይገባል ይላል። ይህ አዋጅ ለሁለት ዓመት የሚቆይና አንድ ጊዜ ብቻ ለስድስት ወራት የሚራዘም ጊዜያዊ መንግስት እንዲቋቋምም ይደነግጋል። ይሁን እንጂ ይህንን አዋጅ ሊያሻሽል የወሰነው ብልጽግና በነባሩ ህግ ላይ የተቀመጠው የሁለት ዓመት ከስድስት ወር ቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም በመሆኑና በአዋጁ ላይ የተቀመጠው የጊዜ ገደብ ውስጥ የማይፈቱ እክሎችም እንደተስተዋሉ በማብራሪያው ላይ ሰፍሯል። የአዋጁ ማብራሪያ አብነት በትግራይ ክልል ያለው ነባራዊ ሁኔታን መጥቀስ ይቻላል በማለት በአብነት ያነሳ ሲሆን ከሁለት ዓመት ቆይታ በኋላ ምርጫ አድርጎ መደበኛ ክልላዊ መንግስት ለመመስረት የሚያስችል ሁኔታ ያልተፈጠረበት መሆኑን በማሳያነት አቅርቧል። ለፓርላማ የሚቀርበው አዋጅ ማሻሻያ ረቂቅም በክልሎች ውስጥ የሚመሰረት የጊዜ አስተዳደር የቆይታ ጊዜ ሁለት ጊዜ እንዲራዘም ያስችላል። የጊዜያዊ አስተዳድሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሜ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል በረቂቁ ላይ ሰፍሯል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳድርን የቆይታ ጊዜ ማራዘም ስልጣን ፌዴሬሽን ምክር ቤት እንዳለውም ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዘዋውሯል። ለዚህ ምክንያት ያለውን ሲያስቀምጥም የፌዴሬሽን ምክር ቤት የሚሰበስበው በአመት ሁለት ጊዜ ብቻ መሆኑና የምክር ቤቱ አባላት በየክልላ ከፍተኛ እና ተደራራቢ የመንግስት ኃላፊነት ስላለባቸው እንደሆነ ያትታል። እናም ይህንን ስልጣን ለምክር ቤቱ ሳይሆን ለአንድ ግለሰብ ሰጥቶታል። ሆኖም የጊዜያዊ አስተዳደሩን ቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም፣ ምክር ቤቱ መደበኛ ጉባኤውን በሚያካሄዱበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ግን ያስቀምጣል። የብልጽግናው መንግስት ለትግራይ ብሎ ሁለት አዋጆችን ሲያሻሽል ባለፉት አስር ወራት ይህ ሁለተኛው ነው። ከዚህ ቀደም ህወሀትን ለመመዝገብ የሚያስችል አዋጅ ማሻሻሉ አይዘነጋም። አሁን በተሻሻለው የጊዜያዊ መንግስት መመስረቻ አዋጅ ተከትሎም ጄኔራል ታደሰ ወረደ የትግራይ ጊዜያዊ መንግስት ፕሬዚዳንት የሚሆኑበትን ደንብ በመጪው አርብ የሚኒስትሮች ምክር ቤት እንደሚያጸድቀውም ተሰምቷል። የብል ጽግናው መንግስት ለጦርነት አጋሩ የተባበሩት አረብ ኤምሬቶች ሲል በኢትዮጵያ ዜጎችን ማሰሩ ተሰማ። የፌደራል ፖሊስ እነዚህን ሰዎች ለዱባይ መስተዳድር አሳልፎ በሚሰጥበት ሁኔታ ላይ መምከሩም ታውቋል። የብልጽግና አገዛዝ ባለፉት አመታት ከህዝቡ ጋር ባደረጋቸው ጦርነቶች ሚና የላቀ እንደሆነ የሚነገርላትና ህዝብ ላይ የተኮሳቸውን መሳሪያዎች በማቅረብ ባላት ሚና ስሟ የሚነሳው የተባበሩት አረብ ኤምሬቶች የጠቅላይ ሚኒስትር አብይ አህመድ ስልጣን ዋስጠበቃ መሆኗ ብዙ ተዘግቦላታል። ሁለቱ አገዛዞችና ገዥዎች ወንጀለኞች ቡድኖች ለመለዋወጥ ከስምምነት የደረሱ ሲሆን ይህንንም ተግባራዊ ሲያደርጉ ቆይተዋል። አሁን ደግሞ ዱባይ ወንጀል ሰርተው ወደ ኢትዮጵያ ሄዱ የተባሉ ዜጎችን ብልጽግና ማሰሩ ተሰምቷል። እነዚህ ዜጎች ለኢምሬቶች አሳልፎ በሚሰጥበት ጉዳይ ላይ ለመመካከርም የግዛቲቱ የፖሊስ ቡድን ወደ አዲስ አበባ መጓዙ ታውቋል። የፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌትናንት ኮሎኔል አብደላ መሐመድ ከተመራ የምርመራ ቡድን ጋር በጉዳዩ ላይ ተነጋግሯል ሲል ኮሚሽኑ ይፋ አድርጓል ተደርጓል። በውይይቱም በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ ነው ሲሉ አቶ ደመላሽ መናገራቸው ታውቋል። በቀጣይም ሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን እንደሚያቋቁሙን ታወቀ። ሌትናንት ኮሎኔል አብድላ መሐመድ ለዚህ ትብብር ምስጋና አቅርበው ተመሳሳይ ጥያቄ ከኢትዮጵያ ለማስተናገድ የፌዴራል ፖሊስ ኮሚሽን ባልደረቦችን በዱባይ ለመቀበል ዝግጁ ነኝ ብለዋል ተብሏል። ቭላድሚር ፑቲን ከትራምፕ ጋር ለመነጋገር በራችን ክፍት ነው ማለታቸው ተገለጸም። የሩሲያው ፕሬዚደንት ቭላድሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል የገለጸው ክሬምሊን ነው። ይህ የክሬምሊን ምላሽ የተሰጠው ፕሬዚደንት ዶናልድ ትራምፕ በቭላዲሚር ፑቲን ተናድጃለሁ ማለታቸውን ተከትሎ ነው። የክሬምሊን ቃል አቀባይ ድሚትሪ ፔሽኮቭ እንደ እንደገለጹት ፕሬዚደንት ቭላዲሚር ፑቲን ከአሜሪካ አቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ። አስፈላጊ ሆኖ ከተገኘም በአጭር ጊዜ ውስጥ የስልክ ጥሪ ሊደረግ ይችላል። የፑቲን በር ለትራምፕ ክፍት ነው ሲሉን የገለጹት። ይህ በእንዲህ እንዳለ ሩሲያ ለሁለተኛ ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው የሀርከፍ ከተማ ላይ ጥቃቶችን ሰንዝራ ከፍተኛ ውድመት መድረሱ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማን።